ሰላም ጤና ይስጥልኝ። እንዴት ናችሁ? እንኳን አደረሳችሁ። ዛሬ ደግሞ እንደዚህ እንደምታዩት በጣም ያምር ቆንጆ የገና ዶሮ ወጥ እንሰራለን ከኒ ጋ አብረን እንደምታዩት በጣም ነው የሚያምረው። በጣም ቆንጆ ነው። ትክክለኛ የዶሮ አሰራር እንሰራለን ከኒ ጋ። እንግዲህ አብራችሁኝ እንድትቆዩና ከወዲሁ ደግሞ መልካም የገና በዓል እንዲሆንላችሁ እመኛለሁ። አብራችሁኝ ቆዩ። እንደተለመደው ወደዚህ ቻናል ስትመጡ አዲስ የሆናችሁ ካላችሁ ቻናሌን ሰብስክራይብ እያደረጋችሁ የቀለም ቲዩብ ቤተሰብ እንድትሆኑ ጋብዛለሁ። ከዚህ በፊት ደግሞ አብራችሁን የነበራችሁትን ከልብ አመሰግናለሁ። አሁን ዶሯችንን ለመስራት በቅድሚያ እንደዚህ እንደምታዩት ሽንኩርት ልጬ አዘጋጅቻለሁ። ሽንኩርቱን በእጄ ነው ከትፌ የምሰራው ዛሬ እንደዚህ እንደምታዩት ሽንኩርታችንን እንከትፋለን። ከዛ እንግዲህ ያው እንሰራለን ማለት ነው። እንደሚታወቀው እንግዲህ ዶሮ ለመስራት ዶሮ፣ ሽንኩርት እንዲሁም ደግሞ የመከለሻ ቅመም፣ ቅቤ፣ ነጭ ሽንኩርት፣ ኮራሪማ ያስፈልገናል ማለት ነው። እንዲሁም ጨው እንጨምራለን። እንቁላል ያስፈልገናል። ስለዚህ እነዚህ ናቸው የሚያስፈልጉን ግብአቶች እኔ የተጠቀምኩት እንግዲህ እነዚህን ነው። ሽንኩርቴን እንደዚህ በምታዩት መልኩ ከከተፍኩት በኋላ ድስት አዘጋጅቼ ምድጃ ላይ እንገናኛለን። አብራችሁኝ ቆዩ። ያው ሽንኩርታችንን በእጃችን ስንከትፈው ብዙም ውኃ አይፈጥርብንም በዛ ላይ ደግሞ እኔ እንግዲህ ዶሮ ስንሰራ በእጅ የተከተፈ ሽንኩርት ጥሩ ነው ስለሚባል እኔ እንደዛ ለማድረግ ነው ዛሬ በእጅ የከተፍኩት። እናንተ ግን ግዴታ በእጅ መክተፍ አያስፈልግም፣ በማሽን መፍጨት ይቻላል ማለት ነው። ስለዚህ ዋናው ነገር በኋላ ስናቁላላው የሚፈጀው ሰዓትና የሚወስድብን ሰዓት ነው ማለት ነውእና ሽንኩርት እንደምታውቁት ዶሮ ስንሰራ ዋናው ነገር ሽንኩርታችንን በደንብ አድርገን ማቁላላታችን የዶሮ ጣዕሙ ብዬ ማስበው እኔ ሽንኩርታችን በደንብ ሆኖ መቁላላቱ በርበሬው ጋር አብሮ በደንብ እንግዲህ ቁሌቱ ነው ዋናው ስራ የዶሮ እና እሱን አሳምረን እናቁላላለን። ቆንጆ አድርገን የምንሰራው አሁንም አብራችኝ እንድትቆዩ በድጋሚ ጋብዛለሁ። አሁን እንደዚህ በምታዩት መልኩ ሽንኩርቴን ከትፌ ጨርሻለው። ድስት አዘጋጅቻለው። ድስቴን ትንሽ ጋል እንዲልልኝ ጥጃለሁ ማለት ነው። መጀመሪያ የማደርገው ነገር ትንሽ ጋል ባለ ድስት ላይ ዘይታችንን እንጨምራለን። እኔ ዘይቱን አስቀድሜ የጨመርኩት ሽንኩርታችንን ስንጨምረው ብዙም ውሃ እንዳይፈጥርብን እና ቶሎ እንዲበስልልን በሚል ነው ትንሽ ፈጠን ብዬ መስራት ስለፈለግኩ ነው እኔ ያደረግኩት። ነገር ግን ሽንኩርቱንም ዘይት ላይ ሳትጨምሩ መጀመሪያ ሽንኩርታችሁን ካቁላላችሁ በኋላ መጨረሻ ላይ ዘይት መጨመር ይቻላል ማለት ነው። እና እኔ በምታዩት መልኩ ዘይቱ መጋሉን ካረጋገጥኩኝ በኋላ ሽንኩርቴን ጨምር ያለው እንደዚህ በምታዩት መልኩ ክድን እናደርገዋለን ከዛ እንዳይዝብን ሼክ ማድረጋችን እንዳንረሳ። የኔ ድስቱ ብዙም ስለማይዝ እንደዚህ ክድ እናድርጌው የተወሰነ ደቂቃ አስቀምጠውና ምን እንደደረሰ አሳያችኋለሁ። አሁን እንደዚህ እንደምታዩት ከተወሰነ ደቂቃ በኋላ እንደዚህ ትንተከተከ እየበሰለልኝ ነው ያለው። አሁን ያው ትንሽ ቪዲዮ እንዳይረዝምብኝ ሽንኩርቱ በደንብ ውርድ ካለልን በኋላ ሲበስል መልሼ አሳያችኋለሁ። አሁን አብራችሁኝ ቆዩ። አሁን እንደዚህ እንደምታዩት ሽንኩርቱ ያ ሙልት ብሎ የነበረ ሽንኩርት እንደዚህ ውርድ ወርዷል። በደንብ በስሎ እየወረደ ነው። ግን አሁን ምስት ይቀረዋል። በደንብ መቁላላት አለበት። በደንብ ሙትት እስከሚል ሽንኩርቱ ዶሮ ላይ መታየት የለበትም። በደንብ አድርገን የምናቁላላው ሽንኩርትነቱ እስከሚጠፋ ድረስ እና በጣም ትንሽ እስኪሆን ድረስ ነው የምናቁላለው ማለት ነው። አሁን እንደዚህ እንደምታዩት ከቅድሙ ደግሞ አሁን የተወሰነ በደንብ በስሏል ማለት ነው እና እንደዚህ አድርገን ሽንኩርታችንን በደንብ አድርገን ማቁላላት አለብን፣ ውሃው ጥፍት እስከሚል ድረስ ድርቅ ያለ ቁሌት እስከምናገኝ ድረስ ነው የምናቁላለው። ለዛ ነው እኔ ብዙም አልቆራረጥኩትም ሂደቱን በደንብ እንድታዩት በሚል። ስለዚህ ዋናው ነገር ሽንኩርታችን በደንብ እንዴት ሆኖ መብሰል እንዳለበት ነው እያሳየዋችሁ ያለሁት። ስለዚህ የሽንኩርታችን መብሰል ነው ዋናው ነገር ለዶሮ መስራት ማለት ነው እና ዶሯችንን ስንሰራ ሽንኩርታችን መብሰሉ፣ በደንብ መቁላላቱ፣ ከዛ ደግሞ ዶሮ አስተጣጠባችን ነው የሚወስነው ማለት ነው እና እንደዚህ አድርገን ቆንጆ አድርገን ካቁላላ ነው ቆንጆ የዶሮ ወጥ እናገኛለን ማለት ነው። እንግዲህ እናቴ ዶሮ ወጥ ስትሰራ ሽንኩርቱ ጥፍት እስከሚል ድረስ ነው በደንብ የሚቁላላው እና እሱን ሂደት ነው ለማምጣት የሞከርኩ ያለሁት። አሁን እዚህ ጋር እንደምታዩት ነጭ ሽንኩርትና ዝንጅብል የተፈጨ ልጨምርበት ነው አሁን እንደዚህ አብሬ ትንሽ ካቁላላውት በኋላ እንደዚህ ከሽንኩርቱ ጋር ካቁላላ ነው በኋላ ነጭ ሽንኩርት እና ዝንጅብል መጨረሻ ላይም በርበሬ ካደረግን በኋላ መጨመር እንችላለን ማለት ነው። እኔ በኋላም እጨምራለሁ ግን አሁን እንደዚህ አብሬ አቁላላለሁ ማለት ነው። አሁንም ይቀረዋል በደንብ እንደምታዩት ከቅድሙ በሂደት ከሰዓት ከደቂቃ ወደ ደቂቃ በደንብ እየበሰለ እያያችሁት እየወረደ ውሃነቱንም እየጨረሰ ነው ማለት ነው። አሁን ሽንኩርታችን ያለው እና በደንብ ነው ሽንኩርታችን እንግዲህ ድርቅ እስከሚል ድረስ መቁላላት ያለበት ማለት ነው። ውሃው ጥፍት እስከሚል እንደነገርኳችሁ፣ አሁን እየደረሰልን ያለው በደንብ ሽንኩርታችን ከበሰለ በኋላ በርበሬያችንን እንጨምራለን። ከጎን እንደምታዩት ኮረሪማ ለመውቀት ወይም ለመፍጨት ያመስኩን ያለሁት ለዛ ቪዲዮ የገባው የእሱ ነው አሁን እዚ ጋ ሽንኩርታችን በደንብ በስሎ ወርዶ በርበሬ ልጨምር አዘጋጅቻለሁ እኔ እንደዚህ በምታዩት መልኩ እኔ ላዘጋጀውት ሽንኩርት የሚበቃኝን ያህል በርበሬ ጨምር ያለው ከዛ እንደዚህ በደረቁ በደንብ ነው የምናሸው ማለት ነው ምንም ውሃ ሳንጨምር እኔ መጀመሪያ እንደዚ ዘይት ጨምሬበት ስለነበረ በሱ በደንብ አድርጌ ድርቅ እንዳለ በደረቁ በደንብ አሸዋለው ማለት ነው። ለተወሰነ ደቂቃ ቢያንስ ለሀያ ለሰላሳ ደቂቃ እኔ እንደዚህ አድርጌ ነው የማሸውን። የዶሮ ስሰራ እንደዚህ ጥብስ አድርጌ መጀመሪያ ሽንኩርቱና በርበሬውን እንደዚህ በምታዩት መልኩ በደንብ ካሸውት በኋላ ነው ያው ትንሽ ቆም ማለት ሊጠይቅ ይችላል እንዳያርብን ማለት ነው። ስለዚህ እንደዚህ በምታዩት መልኩ ግን እንደዚህ በደንብ አድርገን አቁላልተን ከሰራ ነው መጨረሻ ላይ የምናገኘውን ውጤት እንግዲህ ራሳችሁ ሰርታችሁ እንደዚህ አድርጋችሁ መሞከር ነው። በጣም ነው የሚጣፍጠው። በደንብ ተቁላልቶ ሽንኩርቱ ጥፍት ብሎ ስንሰራው መጨረሻ ላይ እንግዲህ የምናገኘውን ወጥ አብረን እናያለን ማለት ነው። አሁን እንደዚህ እንደምታዩት በደንብ አድርጌ በደረቁ እንደነገርኳችሁ እያሸሁት ነው ያለሁት ከዛ ምንድን ነው የምናደርገው? እኔ ትንሽ እንደዚህ ካቁላላሁት በኋላ ኮረሪማ የተፈጨ ኮረሪማ እንደዚህ ጨምርበታለሁ። ከቁሌቱ ጋር ብሬ አቁላላለሁ ማለት ነው። ኮረሪማ ጨምሬ ከዛ እንደዚህ በደንብ ካበሰልነው በኋላ ውሃ እናፈላለን። በድስት ከጎኑ ውሃ እንጥዳለን። ከዛ ያንን የፈላ ውሃ ጠብ እያደረግን ቀስ ብለን በሂደት እየከለስ ነው እንሄዳለን ማለት ነው። ማለት ስቴፕ ባይ ስቴፕ ነው። በአንዴ ውሃ ክልስ ማድረግ የለብንም። ትንሽ ትንሽ ጠብጠብ እያደረግን ቁሌታችንን እያላላ ነው እየከለስ ነው እንሄዳለን ማለት ነው። አሁን እኔ እንደዚህ ውሃ አፍልቼ ነበረ ከጎን፣ እንደዚህ በምታዩት መልኩ ጠብ ጠብ እያደረኩኝ ያው ቪዲዮ ስለፈጠረ ነው ወዲያ ወደው የጨመርኩ የምታዩኝ፣ ግን ያው ሂደት በሂደት ነው፣ ስቴፕ ባይ ስቴፕ ነው እየጨመርኩ የነበረውና እንደዚህ አድርገን በደንብ ቁሌታችንን ማቁላላት አለብን ዶሮ ስንሰራ ማለት ነው። እና ለዛ ነው እንደዚህ ረዘም አድርጌ የቁሌቱን ፓርቲ ያሳየዋችሁ ማለት ነው። እና ወሳኙ ነገር እንደዚህ እንደምታዩት በደንብ አድርገን ቁሌታችንን ከበርበሬያችን ጋር በደንብ ካሸ ነው መጨረሻ ላይ በርበሬውም አያቃጥለንም። በእርግጥ የኔ በርበሬ አያቃጥልም ብዙም። ግን በርበሬ በደንብ በታሸ ቁጥር የማቃጠል እንትኑን እየቀነሰ ስለሚሄድ እንደዚህ አድርገን ቆንጆ አድርገን እናቁላላለን ቁሌታችንን። ያው እንግዲህ ከጎን ደግሞ ዶሮዬን ገነጣጥዬ ይዘፍዝፍ ያለው የዶሮ አገነጣጠሉን እንግዲህ ወይ ሰሞኑን ይዤ ለመቅረብ ሞክራለሁ። ዛሬ ቪዲዮ በጣም ስለረዘመ አላስገባሁትም። እዚህ ላይ ግን ያው ቀርጬ አዘጋጅቻለሁ ማለት ነው። የዶሮ አገነጣጠሉን እምትፈልጉ ከሆነ እሱን ከዚኛው ቪዲዮ በኋላ መልቀቅ እችላለሁኝ። ስለዚህ አሁን እንደዚህ እንደምታዩት ሽንኩርታችን እና በርበሬያችን በደንብ ሆኖ ቁሌታችን የተቁላላ እየደረሰልን ያለው እንደምታዩት በጣም ነው የሚያምረው መልኩ ራሱ። ስለዚህ እንደዚህ አድርገን ካቁላላ ነው በጨረሻ ላይ የምናገኘውን ዶሮ ማሰብ ነው ማለት ነው። እና እኔ እንደዚህ አድርጌ በእኔ ቤት ዶሮን የምሰራው በዚህ መልኩ ነው እንግዲህ ምናልባት ዶሮ መስራት ለማይችል ወይ ደግሞ ሞክሮ ለማያውቅ ሰው ነው ፕሮሰሱን በረዥሙ እያሳየው ያለሁት ማለት ነው። ያው ዶሮ በየቤታችሁ የምትሰሩ ካላችሁ ያው እናንተ እንደየቤታችን ነው ሁላችንም አሰራራችን ሊለያይ ይችላል። እኔ ግን ከእናቴ የተማርኩት የማቀው የዶሮ አሰራር ትክክለኛ ብዬ የማስበው የራሴ አሰራር ይሄ ነው። ለዛ ነው ቁሌቱን ረዘም አድርጌ እንደዚህ በደንብ እንድታዩት ያደረኩት ማለት ነው ነው እና እኔ እናቴ ዶሮ ስሰራ ቁሌቱ ነው ዋናው ነገር ብላ ትላለች እና ስለዚህ ቁሌቱ ነው በደንብ የዶሮ ወሳኙ ሂደት ማለት ነው። ምንም ሌላ የምንጨምርበት ነገር ስለሌለ ቁሌታችን ካማረ፣ ቁሌታችን ቆንጆ ከሆነ መጨረሻ ላይ ቆንጆ የዶሮ ወጥ እናገኛለን ማለት ነው። ስለዚህ እንግዲህ የኛ ባህላዊ ዶሮችን በእንደዚህ አይነት መልኩ ነው ማለት ነው ዶሮችንን የምንሰራው እና። ዶሮ ለመስራት የጀመራችሁ ሰዎች ወይም ደግሞ ዛሬ የምትጀምሩ ሰዎች በእንደዚህ አይነት ፕሮሰስ ነው ማለት ነው ዶሯችን የሚሰራው። ቁሌቱ ነው ዋናው ነገር እና እንደዚህ በሂደት እንደምታዩት ቀስ በቀስ የፈላ ውሃ እየጨመርኩኝ ቁሌቱን እያላላሁት ቅድም በጣም ድርቅ ብሎ የነበረው አሁን እንደዚህ እንደምታዩት እየላላ ቆንጆ ሆኖ ቁሌታችን ደርሷል ማለት ነው እና እኔ ከጎን ያው ቪዲዮን ስለረዘመ እንደዚህ ያሳያችሁ ያለሁት ከኋላ ግን እኔ ዶሮን እያጠውኩ ነው ያለሁት እና ዶሯችንም ታጥቦ ምን ደረጃ ላይ እንደደረሰ በትንሹ አሳያችኋለሁ። አሁን እንደዚህ እንደምታዩት በሎሚ ዘፍዝፌው ቆይቶ አጥቤው፣ ይሄ እንግዲህ ወደ መሀል ላይ ነው ትንሽ ለእናንተ ለማሳየት ያክል የቀረጽኩት ማለት ነው። እንደዚህ እንደምታዩት እኔ እንግዲህ እዚህ ሀገር ትናንሿን ዶሮ ነው የምጠቀም። ፈልገው እንደ ኢትዮጵያ እንደ የኢትዮጵያ ዶሮ የሚመስለዋሉ ትናንሽ እና እኔ እነሱን ነው የምሰራው ትላልቁን ብዙም እኔ መስራት አልፈልግም። ዶሮ ስሰራ እንደዚህ የዶሮ ወጥ ባህላዊ ወጣችንን ስሰራ እንደ ኢትዮጵያ እንዲመስልልኝ እንደዚህ ትናንሾቹን ዶሮዎች ነው የምሰራው። ስለዚህ እኔ እንደዚህ እንደምታዩት ዶሮን ቆንጆ አድርጌ እያጠብኩት ነው ያለሁት። እንደዚህ በመዳፋችን በደንብ አድርገን መታ መታ እያደረግን ነው ዶሮ ስናጥብ የምናጥበው ና ያው ሙሉን አይደለም የቀረጽኩት፣ ግን በሂደ እንትኑን ሂደቱ ምን እንደሚመስል እንድታዩት ነው ያስገባሁት። አሁን እንደዚህ እንደምታዩት ዶሮ የታጥቦ እየበቃው ይገኛል ማለት ነው። ያው እዚህ ሀገር ዶሮዎቹ ስብ አላቸው። ስቡን እንግዲህ በመጥበሻ አገንፍለን በደንብ ስቡ እንዲወጣልን ቆሻሻውን በደንብ እንዲወጣ አድርገን ነው የምንጨምረው፣ መጨረሻ ላይ ማለት ነው። ስለዚህ በጎን ዶሮን እያጠብኩ ሽንኩርቴም ቁሌቴም እንደዚህ እየተቁላላ ቆንጆ ሆኖ እየደረሰልን ነው። እንደዚህ እንደምታዩት አሁን ቀጠን እያለ ቁሌታችን የወጥ መልክ እየያዘ እንደዚህ እንደምታዩት ቆንጆ ሆኖ ቁሌታችን እየደረሰልን ነው። ስለዚህ ዶሯችንም በደንብ አጥበን እንግዲህ ዶሮን አሽትተን ነው በሽታው የሆነ ሽታ አለውና ለእርሱ ሽታ እስኪጠፋልን ድረስ በደንብ አድርገን ዶሮዎችን እናጥበን እንጨምራለን ማለት ነው። በጎን እንቁላሌንም ጥጄ በስሎልኝ እንግዲህ ልጭ ያዘጋጅቻለሁ ማለት ነው። ስለዚህ ሁሉም ነገር እየደረሰን ያለው ቅቤያችን ተዘጋጅተዋል መከለሻ አዘጋጅቻለሁ። ስለዚህ አሁን ወጣችን እየደረሰ ነው። እንግዲህ መከላለስና መጨማመር ነው የቀረን። አሁንም አብራችሁ ይንቆዩ በድጋሚ አሁን እንደዚህ እንደምታዩት ቆንጆ ሆኖ ቁሌታችን ደርሷል። ቅድም እንደነገርኳችሁ ኳችሁ እኔ መጨረሻ ላይም ነጭ ሽንኩርትና ዝንጅብል ጨምራለሁ ብያችሁ ነበረ። አሁን እንደዚህ ቁሌቴ እዚህ ደረጃ ላይ ከደረሰልኝ በኋላ ነጭ ሽንኩርቴንና ዝንጅብል ላይ የተወሰነ ጨምሬያለሁ ማለት ነው መጨረሻ አካባቢ ላይ ስለዚህ ይህንን ስቴፕ እንግዲህ እናንተ ብትጨምሩበት ቆንጆ ቴስት ቅድም ያደረግነው በደንብ እንትኑ ስለሚጠፋ አሁን ላይ የምናደርገው ግን የነጭ ሽንኩርቱና የዝንጅ ብሉ ቴስቱ ይኖራል ብዙም አይጠፋም ማለት ነው። ከዚህ በኋላ ብዙ ሰዓት ላይ ስለማና ቆየው አሁን እንደዚህ እንደምታዩት ወጣችን እየተከለሰ ቆንጆ ሆኖ እየበሰለልን ነው የሚገኘው። ከዚህ በኋላ የማደርገው እንደነገርኳችሁ ያጠብነውን ዶሮ በደንብ አድርገን እየጨመቅን ቆንጆ አድርገን ውሃውን እያጠፋን ምንቆርጠውን ቆራርጠን ምናድርገውን አድርገን ማለት ነው ስለዚህ እንደዚህ እንደምታዩት አጥቤ የጨረስኩትን ዶሮ መጥበሻ አዘጋጅቻለው። በደንብ እንደዚህ እንግዲህ አገር ቤት እንደሚደረገው ከላይ ትንሽ ስጋውን ቆረጥ ቆረጥ እያደረግን በኋላ። እንደዚህ የሚደረግበት ምክንያት በኋላ ዶሯችን ከበሰለልን በኋላ በደንብ ቁሌቱ፣ ወጡ ጣዕሙ ወደ ስጋው በደንብ እንዲገባ ነው። ትንሽ ቆረጥ ቆረጥ የሚደረገው ማለት ነው። እንደዚህ መላላጫው፣ ጭኑ፣ እግሩ ምንድነው ታፋው፣ መላላጫው እና እግሩ እንደዚህ ቆረጥ ቆረጥ እያደረገች ነው እናቴ የዶሮ ስሰራ የማየው እና እንደዛ ዶሯችን ሲበስል ቆንጆ የወጡ ጣዕሙ የቁሌቱ በደንብ ወደ ስጋው እንዲገባ ነው እንደዚህ ቆረጥ ቆረጥ የምናደርገው። ያው እንግዲህ የዶሮ አስተጣጠቡ ሂደት ሙሉ ስላልገባ የሚቆራረጡት የሚወድቁት የአጥንቱ ክፍሎች እንደዚህ አላስገባሁም ማለት ነው። ስለዚህ እንደዚህ በምታዩት መልኩ እጥደውና እኔ በደንብ ግንፍል አድርጌ ቆሻሻው እንዲወጣለት ማለት ነው። እንደዚህ ገልበጥ ገልበጥ እያደረግን ካገነፈል ነው በኋላ እኔ መልሼ አጥቤ በደንብ አንጠፍጥፌ ነው የምጨምረው። መጨረሻ ላይ ወደዛኛው ስጨምረው አሁን እንዲ ስናገነፍለው የገነፈለበት የቆሻሻው ይኖራል ማለት ነው። እንደዚህ ስናደርገው ስቡ ይወጣል፣ ቆሻሻው ይወጣል። ስለዚህ ይሄ እንደዚህ ካገነፈልም በኋላ እኔ ቀጥታ ዶሮን ወስጄ የአቁላላውት ቁሌት ውስጥ መጨመር አልፈልግም። ምክንያቱም የሚፈጥረው ውሃ አለ በራሱና በዛ ላይ ደግሞ እንደዚህ እንደምታዩት ስቡ ይታያችኋል። እንዲ ዶሮውን ስጋውን ሳወጣው እንግዲህ የገነፈለበት ቆሻሻው ራሱ ይታያልና እና ስለዚህ ይህንን ደፍተን ዶሯችን መልሰን አለቅልቀን አጥበን በደንብ የገነፈለበትን ቆሻሻ አስለቅቀን አሁን ዶሮ የዶሮ ስጋችንን አጥቤ እንደዚህ መልሽ ያምጥቼዋለሁ ማለት ነው። አሁን የምናደርገው እንግዲህ እንደዚህ ያማረ ቁሌታችን ላይ ዶሯችንን እንጨምርና እና በስላለን ማለት ነው። ስላገነፈል ነው ብዙም ሰዓት አይፈጅብንም። ትንሽ ደቂቃ ነው የሚቀረው ከዚህ በኋላ። ዶሯችን እንደዚህ እንደምታዩት ቁሌቱ በጣም ያምራል፣ ብስል ብለዋል። ስለዚህ ዶሯችንን እንጨምርና አቁላልተን አብስለ ነው። ከዛ በኋላ እንግዲህ ያው ዛሬ ጾም ነው፣ እኛ አሁን አንበለው ነገ እግዚአብሔር ፈቅዶ ለልደቱ ሲያደርሰን ዶሯችንን እንመገባለን ማለት ነው። ያው ለእናንተ ለማሳየት ነው። ዛሬ እንግዲህ ይሄ ቪዲዮ የተለቀቀው በጾም የተለቀቀው ለዛ ለእናንተ ለማሳየት ያክል ነው። ስለዚህ እኔ እንደዚህ እንደምታዩት በምታዩት መልኩ የዶሮ ስጋ እንጨምራለሁ። ከዛ በኋላ ትንሽና አቁላለዋለን መልሰን ትንሽ ናማስለዋለን። ከተንተከተከልን በኋላ እኔ ትንሽ መከለስ ያስፈልገኛል። እንደምታዩት ቁሌት ወፈር ያለ ነው። እነዚህ ዶሯችን እየደረሰ ነው። እንግዲህ ቪዲዮ ረዝሟል። እስካሁን ድረስ አብራችሁኝ ስላላችሁ አመሰግናለሁ። አሁንም እስከ መጨረሻው ድረስ ቆይታችሁ መጨረሻ ዶሯችን ምን እንደሚመስል እንድታየው ነው የምጋብዛችሁ። ያው በመሀል ግን ወደዚህ ቻናል ስትመጡ አዲስ የሆናችሁ ካላችሁ ቻናሌን ሰብስክራይብ እያደረጋችሁ የቻናሌ ቤተሰብ እንድትሆኑ ጋብዛለሁ። ላይክ፣ ሼር፣ ኮሜንት እያደረጋችሁ የምታበረታቱኝንም አመሰግናለሁ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮመንት ማድረግ አትርሱ። ላይክ ስታደርጉ ያው ታበረታቱኝ ያላችሁ ወደ ሌሎች እንዲደርስ ይሆናል ማለት ነውና ስለዚህ ከወደዳችሁት ላይክ ማድረግ እንዳትረሱ። አሁን እንደዚህ እንደምታዩት ቆንጆ ሆኖ ስጋችን እየበሰለ እየደረሰልን ያለው። ከዚህ በኋላ ትንሽ ውሃ መከለስና ትንሽ ማብሰል ነው የሚቀረኝ። እየጨረስን ነው። ከዛ እንቁላል እንጨምራለን፣ ቅቤ እንጨምራለን፣ መከለሻ ጫው እንጨምራለን። የቀረም ፕሮሰስ ይሄ ነው። ስለዚህ አብራችሁኝ ቆዩ። አሁንም አሁን እንደዚህ እንደምታዩት ትክትክ ብሎ ቆይቷል። ስለዚህ እንደዚህ የፈላ ውሃ አምጥቼ እኔ ትንሽ ከልስበታለሁ የሚበቃኝን ያህል ማለት ነው እና እንደዚህ በደንብ ስጋችን በሰል ካለልም በኋላ እንደዚህ በምታዩት መልኩ እንከልሳለን ትንሽ ውሃ እንጨምርበታለን። እናንተ ቆሌታችሁ እንግዲህ እንደነበረው እንደምትፈልጉት አድርጋችሁ የምትፈልጉትን መጠን ውሃ መጨመር ትችላላችሁ ማለት ነው። ስለዚህ እኔ እንግዲህ እዚህ ጋር እንደምታዩ ትንሽ ጎደል ብሏል። ጎደል ያለው እንቁላል ከመግባቱ በፊት እኔ ወጡን መቀነስ ስለፈለኩ የተወሰነ ቀንሼ ለታለሁ ማለት ነው። ስለዚህ እንደዚህ አሁን ወጣችን እየበሰለ ነው። ከዚህ በኋላ መከለሻ ጨምራለሁ፣ ቅቤን ጨምራለን፣ ጨውን ጨምራለን ማለት ነው። አሁን እዚህ ጋር እንደምታዩት መከለሻ እየጨመርኩበት ነው። ያው እንግዲህ መከለሻ ሽታውን ታውቁታላችሁ። ቆንጆ ነው ሽታው እና እንደዚህ በምታዩት መልኩ ያማረ ቆንጆ ቅቤውም አሁን ነው ያነጠርኩት። እንግዲህ ስለዚህ ለዛ ነው የቀለጠ ቅቤ ሆኖ ማለት ነው። የምትፈልጉትን መጠን እንግዲህ ቅባት እንደ ቤታችሁ እንደ መጠናችሁ ነው። ቅቤና ዘይት ስንጨምር እንደ ራሳችን እንደምንፈልገው አድርገን ነው መጨመር ያለብን። ስለዚህ እንደዚህ እንደምታዩት ቆንጆ ያማረ ብሉኝ፣ ብሉኝ የሚል ዶሮ ወጥ ሰርተን እየጨረስን ነው ማለት ነው። ከኔ ጋር በእንደዚህ አይነት ስቴፕ በደንብ አቁላልታችሁ ሽንኩርታችሁን፣ ቁሌታችሁን ሰርታችሁ ዶሯችሁን እንድትሞክሩት ነው የምጋብዛችሁ እና እኔ ትንሽ መከለሻም ስለ ያንሰዋል ብዬ ስላሰብኩኝ ቅቤም ያንሰዋል ብዬ ስላሰብኩኝ የተወሰነ እንደምታዩት ጨምሬበታለሁ። እዚህ ጋር ጨው ነው እየጨመርኩ ያለሁት እንግዲህ ጨው ያው ስለማልቀም ሰው በሽታ ነው ማለት ነው እኔ እንግዲህ በሽታ ጨው መለየት እችላለሁኝ። እናቴ እንግዲህ ጾም ሲሆን ለገና ለፋሲካ ዶሮ ሲሰራ እንደዚህ ማማሰያውን ሸተት ታድርጋ ነው ጨው የምታውቀውና እኔም በእንደዚህ አይነት መልኩ ነው ጨውን ይበቃዋል ብዬ የምትወ ማለት ነው። አሁን እንቁላላችንን እንጨምራለን። እንቁላላችንን እንደዚህ ሰንጠቅ ሰንጠቅ እያደረግን ትንሽ የወጡ የቁሌቱ ወደ ውስጡ እንዲገባ ጣዕሙ ቆንጆ እንዲሆን ነው ይሄንን የምንጨምረው ማለት ነው። ስለዚህ እንደዚህ አድርገን እንቁላላችንን ጨምረናል። አሁን የዶሮ ወጣችን በምታዩት መልኩ በአማረ ቆንጆ የዶሮ ወጥ ጥብስ ያለ በቃ ምን ብዬ እንደምነግራችኋል አላቀም። እናንተ ራሳችሁ ስም አውጡለት። በጣም ቆንጆ ትክክለኛ የኢትዮጵያ ዶሮ ወጥ የባህላችን ባህላችንን ያለቀቀ ቆንጆ ዶሮ ወጥ ሰርች ይጨርሻለሁ፣ ማለት ነው። እንደዚህ አሳምረን ዶሮችንን ሰርተን በዓላችንን እንድናሳልፍ ነው እንግዲህ በዓሉ የሚመጣው፣ የገና በዓል የተባረከ የተቀደሰ እንዲሆንልን፣ ለሀገራችን ሰላም የምንሰማበት፣ እግዚአብሔር አምላክ ሁላችንም በፍቅር የሚያኖርበት ዘመን እንዲሆን እመኛለሁ። ስለተከታተላችሁኝ አመሰግናለሁ።